ጤና ይስጥልን። ይህ አህዱ ሚዲያ ነው። ሰላምታችን በያላችሁበት ድረስ እያል አርዕስተ ዜናዎችን እናስቀድማለን። አብራችሁን ቆዩ። መልክ የሌላቸው ሰዎች ስራ የመቀጠር እድላቸው እየቀነሰ ነው ተባለ። በትግራይ ክልል አርሚ ሰላሳ አንድ የፕሬዝዳንቱን ቢሮ መቆጣጠራቸውን ተገልጸዋል። ዝርዝር አለን። አራት የቀን ሰራተኞች በአሰቃቂ ሁኔታ ተገለው አስከሬናቸውን ፈራርሶ ተገኝተዋል። በምን ምክንያት ማን ገደላቸው? በዝርዝራችን የምትሰሙት ይሆናል። ጠቅላይ ሚኒስቴር ዶክተር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስቴር ጋር በስልኩ ውይይት አድርገዋል። በዝርዝራችን የምትሰሙት ይሆናል። መልክ የሌላቸው ሰዎች ስራ የመቀጠር እድላቸው እየቀነሰ ነው ተባለ። ቢዝነስ ኢንሳይደር እንደዘገበው ከሆነ መልክ ከዚህ ቀደም አስፈላጊ ባልነበረባቸው መስኮችም ቢሆን መልካቸው ያነሰ ወይም መልክ የሌላቸው ሰዎች ለስራ የመቀጠር እድላቸው እየቀነሰ መጥተዋል። በፊልተሮች በአርቲፊሻል ኢንተለጀንስ ኤኤል እና ርካሽ በሆኑ የሕክምና ሂደቶች ምክንያት የመጣው የውበት ንረት ለውበት ያለውን መስፈርት ከፍ አድርጎታል። በዚህም ቀጣሪዎች አዲስነትንና ወጣትነትን በከፍተኛ ደረጃ እየፈለጉ ሲሆን፣ ችሎታዎች ደግሞ ሁለተኛ ደረጃ እየሆኑ መጥተዋል ይላል ዘገባው። በለገሄዳ ወረዳ የነዳጅ ክምችት በተፈጥሮ እየፈለቀ ለአገልግሎት በቃ። በአማራ ክልል ደቡብ ወሎ ዞን ለገሄዳ ወረዳ አስገራሚ የተፈጥሮ ክስተት ተመዝግበዋል። በወረዳው ስር የሚገኝ ከፍተኛ መጠን ያለው የነዳጅ ክምችት በተፈጥሮ ግፊት ምክንያት ከከርሰ ምድር ወለል በላይ እየፈለቀ መምጣት መጀመሩን የደረሰን መረጃ ያመለክታል። በአካባቢው ለሚገኘው ሕብረተሰብ በባህላዊ የአጠቃቀም ዘዴዎች አገልግሎት እየሰጠ ይገኛል። የመረጃ ምንጮች እንደሚያመላክቱት የነዳጁ ከከርሰ ምድር ወደ ገጸ ምድሩ እየፈለ ለቀይ መምጣት ሂደት በተለይም በበጋ ወራት ወቅት በከፍተኛ ሁኔታ ይጨምራል። ይህ የተፈጥሮ ሀብት ብቅ ማለት የክልሉና የሀገሪቱን የኢነርጂ አቅም ለማሳደግ በሚደረገው ጥረት ትኩረት ሊሰጠው የሚገባ ጉዳይ ነው። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ከኢትዮጵያ ጠቅላይ ሚኒስቴር ዶክተር አብይ አህመድ ጋር በስልክ ውይይት ማድረጋቸውን የአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት ለዛሃበሻ ያደረሰው የኢሜል መልእክት አስረዳ። የአሜሪካ ውጭ ጉዳይ መስሪያ ቤት ዋና ምክትል ቃል አቀባይ ቶሚ ፒጎት ማምሻው እንደገለጹት የሁለቱ ባለስልጣናት ውይይት ትኩረቱን ያደረገው በቀጣናዊ መረጋጋትና በአፍሪካ ቀንድ ዘላቂ ሰላም ለማረጋጋት በሚያስችሉ ጉዳዮች ላይ ነው። የአሜሪካ ውጭ ጉዳይ መስሪያ ቤት እንደገለጸው በውይይቱ ወቅት ሁለቱ ወገኖች አሜሪካ አሜሪካ እና ኢትዮጵያ ለቀጠናዊ ሰላምና መረጋጋት ያላቸውን የጋራ ቁራኝነት አረጋግጠዋል። በተለይም ውስብስብ የጂኦ ፖለቲካዊ እንቅስቃሴዎች በሚታዩበት የአፍሪካ ቀን የሰላም መሰረትን ለመጣልና ትብብር ለማጠናከር በሚያስችልበት ሁኔታ ላይ መምከራቸውን ገልጸዋል። ይህ የስልክ ውይይትና ከሰሞኑ ኢትዮጵያን የጎበኙት የዩናይትድ ስቴትስ የአፍሪካ እዛዛዥ ጀነራል ዳርቪን አር ኤም አንደርሰን ጋር ተያይዞ በአዲሱ የአሜሪካ አስተዳደርና በኢትዮጵያ መንግስት መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ ለማ ለማጠናከርና በጋራ ጉዳዮች ላይ ተቀራርቦ ለመስራት ያለመ መሆኑን ከተለቀቀው መግለጫ መረዳት ይቻላል ሲሉ አስተያየት ሰጪዎች ይናገራሉ። በ በአማራ ክልል ምዕራብ ጎንደር ዞን በመተማ ወረዳ ኮርገና ተብሎ በሚጠራው የእርሻ ቦታ ትውልዳቸው ጎንደር ዙሪያ ወረዳ ማክሰኝት አካባቢ የመጡ አራት የቀን ሰራተኞች ማሽን ላይ እየቆረጡ እያለ በአጋሾች ተይዘው የተጠየቁትን ብር መክፈል ስላልቻሉ ባሳለፍ ነው ቅዳሜ በአሰቃቂ ሁኔታ ገለዋቸው አስከሬናቸውን ፈራርሶ የተገኘ ሲሆን ትናንት ስርዓተ ቀብራቸው በመተማ ተክለ ሃይማኖት ቤተ ክርስቲያን መፈጸሙና አስከሬናቸው በእሳት ጭምር እንደተቃጠለ የአዩ ሀበሻ ቤተሰቦች መረጃውን አድርሰዋል። በደሞዝ ክፍያ መዘግየት ምክንያት ከነትጥቃቸው መቀሌ በመግባት አመፅ የቀሰቀሱት የአርሚ ሰላሳ አንድ ታጣቂዎች የድምፅ ወያኔንና የፕሬዝዳንቱን ቢሮ መቆጣጠራቸውን የደረሰን መረጃ ያመለክታል። ሰራተኞቹንም አባረዋል ብለዋል። በዚህ ምክንያት በሰማዕታት ሀውልትና ስታዲየሙ አካባቢ የዲሽቃ ተኩስ ድምፅ መሰማቱን ምንጮቹ ጠቁመዋል። ተኩሱ የደስታ መግለጫ ነው ተብለዋል። ከነገ ጀምሮ ወደ መቀሌ በረራ ሊቆም እንደሚችል ምንጮች ገልጸዋል።